የበለጸ ገች ሀገር ለመፍጠር የሰራተኛውን ክህሎት በማሳደግና የስራ ዕድል ተጠቃሚ ማድረግ አስፈላጊ በመሆኑ መንግስት በዚህ ላይ ትኩረት ሰጥቶ እየሰራ እንደሚገኝ ተነግሯል። በቀጣይም በሰራተኛው በኩል የሚነሱ ጥያቄዎች በህጉና አሰራሩ መሰረት ደረጃ በደረጃ ምላሽ እንዲያገኙ እንደሚሰራም ጠቁመዋል። በአምራች ኢንዱስትሪዎችና ገሎት ሰጪ ተቋማት ምቹ የስራ ሁኔታን ለማህበረሰባዊ ፍትህ በሚል መሪ ቃል በዓለም አቀፍ ደረጃ ለ136ኛ ጊዜ በሀገር አቀፍ ደረጃ ደግሞ ለ50ኛ ጊዜ የዓለም የሰራተኞች ቀን ዛሬ እየተከበረ ነው። በስፍራው ሁነቱን የተከታተሉ ባልደረባችን ሚልኪያስ አዱኛ ነው ተጨማሪ መረጃ ላደረሰን እዚህ ስቱዲዮ ነው። በቅድሚያ እንኳን አደረሰ እንኳን አውራደረሰን ሀይለ ኢየሱስ። ምን ይመስላል በሰራተኞች ቀን የተላለፉ መልእክቶች? አመሰግናለሁኝ። እንግዲህ በዛሬ ውለት በአለም አቀፍ ደረጃ ለ136ኛ በሀገራችን ደግሞ ለ50ኛ ጊዜ የሜይ ዴይ ቀን ወይም ደግሞ የሰራተኞች ቀን እየተከበረ ነው የሚገኘው በተለያዩ መርሃ ግብሮች ነው እንግዲህ እየተከበረ የሚገኘው በተለይም በኢትዮጵያ ሰብአዊ መብት ኮሚሽን ፊት ለፊት በሚገኘው አካባቢ የተለያዩ አካላት ያልተሳተፉበት ስነ ስርዓት ነው ሲካሄደዋል። እንግዲህ በዚህ መድረክ ላይ በርካታ ሀሳቦች ናቸው ሲነሱ የነበሩት። በተለይም ደግሞ ከሪፎርሙ በኋላ የበለጸገች ሀገርን ለመፍጠር እንግዲህ በተለይም የሰራተኛውን ክህሎት በማሳደግ በኩል ላይ ከፍተኛ ትኩረት ተሰጥቶ እየተሰራ እንደሚገኝ በዚህ መድረክ ላይ ተነስቷል ማለት ነው። እንግዲህ በዚህ መድረክ ላይ ተገኝቶ ንግግር ካደረጉት ውስጥ በዋናነት የአቶ ዳንኤል ተሬሳ የስራና ክህሎት ሚኒስትር ዴኤታና የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዚዳንት አቶ ካሳሁን ፎሌና ና ሌሎች አካላት የሚመለከታቸው አካላት በዚህ መድረክ ላይ ተገኝተው እንግዲህ የተለያዩ መልእክቶችን ሲያስተላልፉ ነው የነበሩት ማለት ነው እንግዲህ የበለጸገች ሀገርን እውን ለማድረግ ለሰው ኃይሉ ከፍተኛ ትኩረት ተሰጥቶ እየተሰራ እንደሚገኝ እንደ ምሳሌነት ከተነሱት ውስጥ ቅድምም አንተ በመግለጫው ላይ ስታነሳው እንደነበረው ከአምስት ሚሊዮን በላይ የሚሆኑ የኮደርስ ሰልጣኞች ሰልጥነው ወደ ውጭ ሀገር ሄደው የስራ እድል ተጠቃሚ እንዲሆኑ እየተደረገ ነው የሚገኘው ከዚያም ባሻገር ደግሞ ከዚህ በፊት ያልተለመዱ ወደ ውጭ ሀገር የሚሄዱ ሰራተኞች ወይም ኢትዮጵያውያን መብቶች ሰራዊታቸው ተጠብቆ የስራ ላይ ደህንነታቸው ተጠብቆ እንዲሰሩ በማድረግ በኩል ሰፋፊ ስራዎች ሲሰሩ እንደነበረና አሁንም እየተሰራ እንደሚገኝ ነው ያነሱት። ከዚህም ባለፈ እንግዲህ በተለይም የኢንዱስትሪ ሰላምን በመፍጠር የስራ ላይ ደህንነትን በማስጠበቅ በኩል ከዚህ በፊት ባልነበረው ሁኔታ ከፍተኛ ትኩረት ተሰጥቶት እየተሰራ እንደሚገኝ ነው ያነሱት። ከዚህም ባለፈ እንግዲህ የሚፈለገውን ብልጽግናና ና የበቃን የሰው ኃይልን ለመፍጠር ታዲያ አሰሪና ሰራተኛ በቅርበት መስራት እንዳለባቸው ነው የተነሳው ማለት ነው ለዚህም ደግሞ የሰራተኞች ማህበራት ኮንፌዴሬሽን እንዲሁም አሰሪውና ሰራተኛው ተቀራርቦ እንዲሰራ የሚመለከታቸው አካላት ኃላፊነታቸው ለመወጣት እንደሚሰሩ ነው እንግዲህ በዚህ መድረክ ላይ ያነሱት ማለት ነው። ከዚህም ባለፈ ደግሞ እንግዲህ ከጊዜ ወደ ጊዜ በተለያዩ አጋጣሚዎች የተለያዩ ጥያቄዎች ሊነሱ ይችላሉ። እነዚህን ጥያቄዎችም የሰራተኞች ጥያቄዎችም ደግሞ ህጉ በሚፈቅደው መልኩ እንዲሁም ደግሞ ደረጃ በደረጃ ምላሽ እንዲያገኙ ለማድረግ መንግስት ከፍተኛ የሆነ ትኩረትን ሰጥቶ እንደሚሰራ ሚኒስትር ዴኤታው በዚህ መድረክ ላይ አንስተዋል ማለት ነው። ሌሎች የሚመለከታቸው አካላትም ታ እነዚህ በሰራተኞች የሚነሱትም ጥያቄዎችም ሆኑ የሚፈልገውን ለውጥና ብልጽግና ለማረጋገጥ የሚመለከታቸው አካላት በዚህ መድረክ ላይም ተሳታፊ የነበሩት እንዲሁም ደግሞ በርካታ ቁጥር ያላቸው ሰራተኞች ናቸው የተሳተፉበትና የሚጠበቅባቸውን ኃላፊነት በመወጣት የሚፈለጉን ብልጽግና ለማምጣት እንግዲህ እንደሚሰሩ ነው ያነሱት። እስካሁን ድረስ እየተሰሩ ያሉትን በሀገር አቀፍ ደረጃም እየተሰሩ ያሉት ስራዎች በመንግስትም እየተወሰዱ ያሉት የመፍትሄ እርምጃዎች አበረታች ስለመሆኑ ነው በዚህ መድረክ ላይ የተነሳ ማለት ነው እንግዲህ በግማሽ ቀን ውሎዬ እነዚህንና ሌሎች መረጃዎችን በዚህ መድረክ ላይ ለማየት ችያለሁ ለተመልካቾችም ለማድረስ የወደድኩት እነዚህ ነው ለሰጠኝ ጊዜ ግን አመሰግናለሁ ሚልኪያስ እኔም